እሱ ላይ ያመጣ ሰው አራት መቶ ሺህ ብር ይሸለማል። አቡጀህል የዚህ ዘመን አቡጀህል ነው እፎይ ማለት አላይ ባገኘነው ቦታ ላይ አፍንጫውን ይዘን እንደ አቡጀህል የዚህ ዘመን አቡ ጀህል እፎይ የተባለ የበሰበሰ ባለጌ ኦርቶዶክሳን ባለማህተብ ወጣት ተማሪዎች ታስረዋል። ከሰሞኑ ባለው ጉዳይ እኔም እፎይ ነኝ ብላችኋል፣ እንዲሁም ደግሞ የእፎይን ምስል ፕሮፋይል ፒክቸር አድርጋችሁ ተጠቅማችኋል በሚል ወጣቶች ልጆቻችን ታስረዋል። ይህ የሆነው ባጋሮ ከተማ ነው። ይህንን ነው ግልጽ መበደል ነው፣ ይህንን ነው ግልጽ መጠቃት ነው ብለን የምንጠራው። እንዲህ የሚናገሩ ሰዎች አይታሰሩም። አንገቱን ቆረጠውና እንደ ውሻ የጎተተ ነቢዩ ጋር ይዞላቸው መጣ። ይህንን አላህ ገላገለናል። ይህንን ገላገለን። አሁንም ነቢዩን የሚሳደቡ ሰዎች አላህ በዚህ መልኩ አላህ ይገላግላቸው። ፕሮቴስታንቶችም ጭምር ከእኛ ጎን ነው መቆም ያለባቸው፣ ባይነኝን ፕሮቴስታንቶችም። ምክንያቱም ትላንት እኮ ታሪክ እኮ አይረሳም እኮ ትላንት ይቶቻችሁን እየደፈሩ የነበሩ አካላቶች፣ ትላንት ቤተክርስቲያን እንዳሰሩ በየቦታው እየታገዱ የነበሩ አካላቶች ናቸው እነዚህ ሰዎች ማለት ነው። እንግዲህ እንደዚህ የለየለትን ጥላቻ በአደባባይ የሚነዙ ወንጀለኛ ሰዎችን ማንም የሚይዛቸው የለም፣ እንደውም የህግ ከለላ ሽፋን ሁሉ ጥበቃ ሁሉ ይደረግላቸዋል። ወጣት ተማሪዎችን በማሰር የሚመጣ አንድም ለውጥ አለመኖሩ ለማረጋገጥ እንወዳለን። ከዚህ በመቀጠል ደግሞ እነ እፎይን የዘር ኮሮጆ ውስጥ የምትጨምሩ እንደዚሁ የፖለቲካ የሆነ ቅርቃር ውስጥ የምትከቱ ሰዎች እንድታርፉ እንጠይቃቸዋለን። እነ እፎይ ማለት ብሔር ማንነታቸውን ስለ ሃይማኖታቸው ሲሉ የከዱ በኦርቶዶክስ ተዋህዶ ቤተክርስቲያንና አስተምህሯ ፍቅር ቅጥል ያሉ ያበዱ የለየላቸው የኦርቶዶክስ ተዋህዶ ቤተክርስቲያን ዘሮች ናቸው። የትም አትውሰዷቸው። ከዚህ ባለፈ ደግሞ አረ ሰላም እንኖርበት ምናምን እያላችሁ አጉል የምትመጻደቁ ሰዎች ማንም እንዋጋ ያለ የለም እንከባበር ያለ እንጂ ያንተ መሀል ከተማ ላይ ቁጭ ብሎ ጥሬ ስጋ እየቆረጡ ሆድ መሙላት የሃይማኖት ሰላምን አያረጋግጥም። ስለዚህ ዙሪያውን እንድትቀኙ በምዕራብ፣ በምስራቅ፣ በሰሜን፣ በደቡብ እንድትመለከቱ እናንተን እንጋብዛችኋለን ዛሬን እፎይ ነኝ እዚህ ልጆች 12 ዓመትና 13 ዓመት ህጻናቶች ናቸው። አለ አብዱራህማን ኢብኑ አውፍ ፈረስ ላይ ግመል ላይ ተቀምጫለሁ አለ። በቀኝ በኩል መጣና ነካ ነካ አደረገኝ አንዱ። ዝቅ ስል የሆነ ህጻን ልጅ ከቁመቱ በላይ ሳይፍ ይዟል። ያ አሚ አለኝ አጎቴ። ወይ አቤት። የታለ አቡ ጀህል ብሎ ጠየቀኝ አለ። ምን ታደርገዋለ አቡ ጀህልን ብዬ ስጠይቀው ነቢዩን ተሳደበ ሲባል ሰምቻለሁኝ አለ። ይሁ ስሙ። የአስራ ሁለት ዓመት ህጻን ልጅ ታዲያ ምን ታደርገዋለህ? ነቢዩን ተሳድቦ እንዴት በህይወት ይኖራል? አለ እገለዋለሁኝ፣ አለ ይኸው፣ እዛ ጋር አለው አቡጀል ፈረስ ለግመል ላይ የሆነው ግዙፍ ነው ይታይ ነበር። ይኸው እዛ ጋር አለው። ከዛ እየሮጠ እሱን ልክ መልስ ሰጠሁት። በዚህ በኩል በግራ በኩል ቀሰቀሰኝ አንዱ እግሬ ነካኝ። አጎቴ ሆይ አቡጀል የት አለ? የዚህ ልጅ ታላቅ ነው። ምን ታደርገዋለህ? ለምን ፈለከው? ነቢዩን ይሳደባል፣ እገለዋለሁኝ ከዛ አሳየው ትረሱን እየተሽቀዳድ እየተሽቀዳደሙ በሰይፍ አቡጀህልን ከፈረሱ ወይም ከግመሉ ላይ ጣዱት። ሁለቱ ከዛ ግዝፈቱ ከዛ ጎርጩ እንዳለ ልክ እንደ ዝሆን መሬት ላይ አንፈራፈሩት። ከዛ ገደል ነው ብለው በደንብ ተላውሷል፣ ገደል ነው እያሉ ደስ ብሏቸው፣ ነቢዩን እናስደስት ብለው እየሮጡ ነቢዩ ጋር መጡና አነቀተልትሁ አነ ቀተልትሁ እያተባባሉ እኔ ነኝ የገደልኩት ያ ረሱላላህ ይላል ይህም እኔ ነኝ የገደልኩታል እስቲ ሰይፋቸውን ስጥኛሉ ያላንት ጊዜ ሰይፋቸውን ሲያዩ ሁለቱን በደንብ ተለውሷል ኪላኮማ ቀተለሁ ሁለታችሁም የገደላችሁት ማሻ አላህ አሉና ደስ አላቸው ነብዩ ግን ይሄ የዚህ ዑመት ፊርአውን የሆነ አቡጀል መሞቱን እጠራጠራለሁ ማን ያረጋግጥልኝ አለ አብደላህ ብን መስዑድ መጣ ያ ረሱላላህ እኔ አረጋግጣለሁኝ አለ አቡጀል መሞቱን እኔ አጠራለሁ አለ ፈለገ እዛ ጦርነቱ ላይ ከሩቅ ይታያል፣ ከነ ግዝፈቱ እዛ ተገኘ። ከዛ ሄደ ሰይፉን ይዞ አብዱላህ ብን መስዑድ፣ አንተ የአላህ ውሻ አለ። አላህ እያለ ለመጨረሻህን ያደረገ ነቢዩን ነክቶ ሰላም የሆነ ሰው የለም፣ የለም፣ ወላህ የለም። አንተ የአላህ ውሻ እያለ ለምን አላህ እንዳደረጋል። እግርህን ከጭንቅላቴ ላይ አንሳል። ጥጋባቸው አንተ እኮ እግርህን እኮ ጭንቅላቱ ላይ ያደረከው ሰው እኮ የመካብ ቁረሾች እኮ የበላይ የሆነ ሰው ነው። ላይ ይነዋል። በእፎይ ላይ የተጀመረው ዘመቻ እንግዲህ ዛሬም ድረስ ማባሪያ አቶ እያስጨነቀና እያነጋገረ ይገኛል። በዚህም ተያይዞ እፎይን ለጠቆመ ወይም ያለበትን ቦታ ላሳየ ሰው ከአራት እስከ አምስት መቶ ሺህ ብር እንደሚሸልሙ አንዳንድ ግለሰቦች እየተናገሩ ይገኛሉ። ነገሩ እየተቀጣጠለና መብረጃ እየጠፋለት ሄዷል። እፎይን ላገኘ ወይም ለጠቆመ ሰው አይተነዋል ብሎ ለተናገረ ሰው የ500 ሺህ ብር ስጦታ እንደሚበረከትለት እየተናገሩ ነው። ይህ እንደ ሀገርም እንደ ሕዝብም የሚጠቅም ነገር ወይም የሚጠቅም ጉዳይ አይደለም። ጉዳያችን ከሰላምና ከፍቅር ከአብሮትነትና ከአንድነት ጋር የተያያዘ ይሆን እንጂ ብዙዎቻችን አንዳችን ለአንዳችን የኖርን አንዳችን ለአንዳችን የተሳሰብን ህዝቦች ነን። አንዳንድ ግለሰቦች አንድነታችንን ለማጠልሸትና አብሮነታችንን ለመቆራረስ የሚሞክሩ አሉ። እነዚህ ደግሞ እንደ መንግስትም በህግ ተጠይቀው ለፍርድ እንዲቀርቡ ካልተደረገ ጉዳዩ የሃይማኖት ተደርጎ ወደ አላስፈላጊ ጦርነት ሊገባ እንደሚችል ብዙ መረጃዎችና ብዙ ጉዳዮችንም እየተመለከትን ነው። እንግዲህ ውድ ተመልካቾቻችን የእናንተ ሐሳብና አስተያየት ምን እንደሆነ፣ መጪውስ ምን ማድረግ እንዳለብን፣ እነዚህ ግለሰቦች ምን መሆን እንዳለባቸው በሐሳብ መስጫ ሳጥኑ ላይ ያስቀምጡልን። እናመሰግናለን። አቡጀህል የዚህ ዘመን አቡጀህል ነው። እፎይ ማለት በኋላ ላይ ባገኘነው ቦታ ላይ አፍንጫውን ይዘን እንደ አቡጀህል የዚህ ዘመን አቡጀህል እፎይ የተባለ የበሰበሰ ነቢዩን ተሳደበ። ዛሬ እሱን ያመጣ ሰው ኦርቶዶክሳን ባለማተብ ወጣት ተማሪዎች ታስረዋል። ከሰሞኑ ባለው ጉዳይ እኔም እፎይ ነኝ ብላችኋል፣ እንዲሁም ደግሞ የእፎይን ምስል ፕሮፋይል ፒክቸር አድርጋችሁ ተጠቅማችኋል በሚል ወጣቶች ልጆቻችን ታስረዋል። ይህ የሆነው ባጋሮ ከተማ ነው። ይህንን ነው ግልጽ መበደል ነው፣ ይህንን ነው ግልጽ መጠቃት ነው ብለን የምንጠራው። እንዲህ የሚናገሩ ሰዎች አይታሰሩም። ስሙት ሙስሊሙን ብቻ አይደለም። ኦሮሞን ኦሮሞን በቀጥታ ኦርቶዶክስ ተዋህዶ የሰደበችበት ማስረጃ አለ። ጋላ እና ሻንቅላ ወደ እግዚአብሔር ጉባኤ አይገባም። ጋላ እና ሻንቅላ ወደ እግዚአብሔር ጉባኤ አይገባም። ፕሮቴስታንቶችም ጭምር ከኛ ጎን ነው መቆም ያለባቸው። ባይነኝን ፕሮቴስታንቶች፣ ምክንያቱም ትላንት እኮ ታሪክ እኮ አይረሳም እኮ። ትላንት እህቶቻችሁን እየደፈሩ የነበሩ አካላቶች ትላንት ቤተክርስቲያን እንዳሰሩ በየቦታው እየታገዱ የነበሩ አካላቶች ናቸው እነዚህ ሰዎች ማለት ነው እንግዲህ እንደዚህ የለየለትን ጥላቻ በአደባባይ የሚነዙ ወንጀለኛ ሰዎችን ማንም የሚይዛቸው የለም እንደውም የህግ ከለላ ሽፋን ሁሉ ጥበቃ ሁሉ ይደረግላቸዋል ወጣት ተማሪዎችን በማሰር የሚመጣ አንድም ለውጥ አለመኖሩን ለማረጋገጥ እንወዳለን ከዚህ በመቀጠል ደግሞ እነ እፎይን የዘር ኮሮጆ ውስጥ የምትጨምሩ እንደዚህ የፖለቲካ የሆነ ቅርቃር ውስጥ የምትከቱ ሰዎች እንድታርፉ እንጠይቃቸዋለን። እነ እፎይ ማለት ብሔር ማንነታቸውን ስለ ሃይማኖታቸው ሲሉ የከዱ በኦርቶዶክስ ተዋህዶ ቤተክርስቲያንና አስተምህሯ ፍቅር ቅጥል ያሉ ያበዱ የለየላቸው የኦርቶዶክስ ተዋህዶ ቤተክርስቲያን ዘሮች ናቸው። የትም አትውሰዷቸው። ከዚህ ባለፈ ደግሞ አረ ሰላም እንኑርበት ምናምን እያላችሁ አጉል የምትመጻደቁ ሰዎች ማንም እንዋጋ ያለ የለም፣ እንከባበር ያለ እንጂ የአንተ መሃል ከተማ ላይ ቁጭ ብሎ ጥሬ ስጋ እየቆረጡ ሆድ መሙላት የሃይማኖት ሰላምን አያረጋግጥም። ስለዚህ ዙሪያውን እንድትቀኙ በምዕራብ፣ በምስራቅ፣ በሰሜን፣ በደቡብ እንድትመለከቱ እናንተን እንጋብዛችኋለን። ዛሬም እፎይ ነኝ።